እንደዚህ ጥቅሙን ነን አሳዩን ሲያሳዩን እንደዚህ እንደዚህ ሆኖ ነው ተክታችሁ ነው ከመኖ ጋር ከገለባ ጋር ጥቅሙን ነን በዛ ተጠቅማችሁ ነው ማየት ያለባችሁ ለውጡ ነን ሲሉ በዛ ለውጡ ነን ተክተንም ተከተን እንደዚህ መኖንም አብረን ማብረን እንደዚህ ትርስቃውን ምን ሆኖ ማብረን ስናስጠቅማቸው ብዙ ለውጥ አገኘን። አሁን ቅድሙን ነን የነበረብን ስናል ነበር። ሰባት ስድስት ነው፣ ተጠዋት ማታውን ስንበቃ የእነሱን ነን ትምህርት እየወሰድን ሃያ ስድስት ሃያ ሰባት ገብተናል። የነበረ ሰባት ሊትር ምናምን የነበር ተጠዋት ማታው ምንም ይህንን መረዳትና ማለት ሳይኖርብለ ማለት ነው። አሁን ግን በሃያ ሰባት በሃያ ሰባት ስብሰባ ያረጉንና እንዲሁ በጠዋት ማታ፣ በጠዋት ማታ ይመጣሉ። ይህንን እያስረዱን እያሉና ከዛ ጥቅሙነንን ተረድተን በቃ ለካ እንደዚህ ነው ብለን ራሱ ለልጆቻችን ተርፈው እያስተማረ እያለና ወታት በቃላደል አሁን ገቢ አልጀመር ነው ግን ተደመር ነው፣ ቢያንስ ወደ ሁለት ሺህ ምናምን እናገኛለን። ምንድን ነው በቀን በቀን ደስ እናገኛለን፣ ከግልም ከምንም ከምናረገው። ግና አሁን ማህበር ጠዋት በማህበር ነው የምናስረክብ። ያን ማህበር ግና አሁን የማታውን ሁላ ቢረከቡልና አንደኛ ማኅበራችን ያድግልናል፣ የእኛ ነው